አብሎሽንም የሰጠኝን ነገር ከብዙ ነገር ፕሮጀክት አድርገ እንድሰጣት ብሎኝ ነው ይዤ የመጣሁት። ተመልካችሁና መጥፎ የሚሆን ጥሩ በደንብ እንትን እንደአላየትን ላይ አልችልም እኔ እንዳላይ ከፈለች እዚህ ነበር እንዴ እንደዛ ሲሆን የነበረው እ ልጄን ካልሰጠሽኝ ልጄን ካልወሰድኩኝ ምናምን ሲል የነበረው ለዚህ ነው አትሊስት ልጅን እንኳን እንዳይ ትፍቀድልኝ ብሎ ትላንት ምናምን ላካችሁ አይደል አንተንም ቢኒንም ግን እሺ ብዬ ስፈቅድ ደግሞ ጭራሽ ልጁንም። አሁንም ቢሆን ከዚህ በፊትም ተናግሬሻለሁ፣ አሁንም እናገርሻለሁ፣ ክፍተት እየፈጠርሻለሽ። አሁንም ቢሆን አንቺ ነሽ ልንገርሽ፣ አደለ አንቺ ራስሽን ማስከበር ማትች ከሆነ፣ ባለቤትሽን ማስከበር ማትች ከሆነ፣ በአንቺ በቁጥጥርሽ ውስጥ እሱ ማስገባት ማትች ከሆነ በጣም ላንቺን ከባድ ነው፣ ለሱም ከባድ ነው፣ ብዙ ነገር ከባድ ነው የሚያደርግ። ከይቅርታ ጋር ይሄን ነገር እኮ ማድረግ ያለበት እሱ ነበር፣ እኔ አይደለሁም። እኔ እኮ ሴት ነኝ። ማለት ሴት ልጅ መባሏ ትከበራለች እንጂ ሴት ልጅ እንዴት ነው እንደዚህ እንዳታረጉ ምናምን ብላ የእሱን ክብር ብላ ልትልለት የምትችለው እሱ እንደዚህ ሆኗል፣ ተሰርቶበታል፣ አደንዝዘውታል፣ ምን ብለውታል እየተባለ ባለበት ሰዓት ልጁ ደንዝዞ እሚሆን አፍዝዘውትም እሚሆን ምንም አድርገውት ይሁን አብርሽን አንቺ ደግሞ ይሄን ነገር እንደዚህ እየተባለ እንደገና ደግሞ አሰርተውበታል እንደዚህ አድርገውበታል እየተባለም ይህንን ይህን ነገር እየሰማሽ። በሰዓት በምን ይሉታል ይህ ሁሉ ነገር እየሰማሽ አንቺ ደግሞ በቃ አፍዝዘውትም አደንዝዘውትም ከሆነ ይሄ ልጅ፣ አንቺ ያንን ኃላፊነቱን ወስደሽ ነገሮችን ማስተካከል አለብሽ እንጂ ይሄ ከፈዘዘም የራሱ ጉዳይ ከደነዘዘም የራሱ ጉዳይ ልትየ አይገባም። ገብቶሻል። አንቺ ቤተሰቦች እንዴት ናችሁ አለን? እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ ሩታ ቤት ነው ያለሁት። እንግዲህ ብዙ ነገሮችን ከሩታ ጋር እናወራለን ብዬ አስባለሁ። በተለይ ደግሞ አብርሃም እንድትሰጣት እፈልጋለሁ ብሎ የሰጠኝ አንድ ወረቀት አለእና ይህንንም ወረቀት ለሩታ እሰጣታለሁ። ውስጡ ላይ ምን እንዳለ ምናምን ራሷ አንብባ ራሷ ተረድታ ምንም ነገር ይሁን ምንም አክሰፕት አድርጋ እንድትቀበል ና እሱ ደግሞ ለማንም እንዳላሳይ በጣም በጥንቃቄ መስጠት እንዳለብኝ ምናምን ምናምን እያንዳንዱን ነገር ነውና ይሄንን የሰጠኝ። ይህን ነገር ለመስጠትም እሷንም ያለውን ያለችበትን ሁኔታ ለማየትም ሩታ ቤት መጥቻለሁ። ብቻ ብዙ ነገሮችን ባለፈው ከእሷ ጋር አውርተናል በመልካምነት ያ ማለት እሷና አብርሽ ያለውን ክፍተት መዝጋት እንዳለባቸው እሷ ደግሞ ብዙ ነገሮችን ክፍተት እየፈጠረች እንደነበረ ከባሏ ጋር በመራቋ ከባሏ በተወሰነ መልኩ ወጣ ማለቷ ወይ ደግሞ ከሱ ጋር ያላት ግንኙነትን በመቀነሷ ብዙ ብዙ ነገሮች ብያት ነበረ እና ዛሬ ደግሞ እንግዲህ ውስጥ ገብተን ያለውን ነገር በደንብ እንመለከታለን ብዬ አስባለው። የእኛ ቤተሰቦች እንግባ እና ቤተሰቦች፣ ሩታ ቤት ነው ያለሁት። ገብቻለሁ፣ አስጠርቻታለሁ። እስክትመጣ ድረስ ያው መልእክቴንም ይዤ መጥቻለሁ፣ አብርሽ ሰጠኝ። ብቻ ይሄ ነገር ውስጥ ላይ ያለው ነገር እሷን የሚያስደብራት እንደማይሆን ተስፋ አደርጋለሁ። ምክንያቱም አብርሽ ብዙ ተጠንቅቆ በምን በምን ተአምር ይሄንን ነገር ደግሞ ማንም ሰው ሊያየው እንደማይፈልግ ቀጥታ ለሷ መስጠት እንዳለብኝ ነው እና ይሄን ነገር ነግሮኝ የመጣሁት። መጣች ሩታ

ምንም ምንም ማለ ማለቱ ነው ይከብድሻል ብዬ ነበር፣ የመጀመሪያሽን ምናምን ስለሆነ ይከብዳል። ጀግና ነሽ ግን የምር በጣም ትምህርት ሊወስዱ ይከባል። በመጀመሪያ በጣም እንደ ከባድ ነገር የሚመለከቱ ሰዎች አሉ፣ በተለይ መውለድ እየፈለጉ ወይ በዓል አይደለ እንትኑን ከወለደ በኋላ ያለው ምጡ ምናምን እያሰቡት ያለው እናትነት ምናምን። በእርግጥ እውነት ለመናገር በጣም ከባድ ነው እግዚአብሔርን እግዚአብሔርን እውነት እናቶቻችን አክብሩ። እሺ በቃ እናት በቦታው እናት ስትሆን ነው የሚገባ። ሴት ራሱ አትረዳውም ይሄንን ነገር እናት ስትሆን ነው የሚገባ። እግዚአብሔርን ምንም በቃ ላለ ከዚህ በፊት የሆነ ስታይ ምናምን ስሜት ሊኖረ ይችላል። በቦታው ደግሞ ስትሆን፣ እናት ስትሆን ደግሞ በቃ ይለያል። እግዚአብሔርን በጣም ነው የሚለየው እና ወደ እናቶቻችሁን አክብሩ። ጌታ ሁሌ ያቅፈሹ። ቁጭ እያልሽ ደግሞ ሁሌ ለሁለት ወር ከምናምን ለሶስት ወር ይዛችሁ ቁጭ ስትሉ አስባችሁታል? በጣም በስመ አብ ከብዙ ነገር ነው የምትወጣው። ነገር እናት ስትሆን ብዙ ኃላፊነት ነው የሚኖርበት እና የሆነ የመጀመሪያው ነገር እንደ በፊቱ አይኖርም። እሱን ለማኖር ጥንካሬ ይፈልጋል። ግን ብዙ ነገርህን ነው የሆነ ዲስኦርደር ነው የሚያደርግህ ከጤና አንፃር። እያስፈራራሻቸውን ነው ትምህርት ሰዎች አሉ ታውቂያለሽ። እግዚአብሔርን የምሬ ነው። አይ ግድ ነው እናት መሆን አይቀርም። መሆን ስለማይቀር መቼም ስንፈና አልሆንም አትሉም። ግን ደግሞ ወደኋላ ወደ መጀመሪያው ለመመለስ ለመመለስ የእናንተ ጥንካሬ ያስፈልጋል። ፕሬሽን አለ ውያ ራስ ቤት ብዙ ብዙ ነገር አለ፣ ህመሙ አለ፣ ወገብ ህመም አለ፣ ብዙ ግን ደግሞ ይህን ነገር ሁሉ ታረጉና ቢ ስታዩት ደግሞ ትረካላችሁ። ከዛ የእናንተ ጥንካሪ ደግሞ ይወስነዋል። ማይቻል ነገር የለም፣ ሁሉም ነገር ይቻላል። ያው እንግዲህ ዛሬ ደግሞ ቤቢሾም ደህና ነው ካልሽኝ አንቺም ደህና ከሆንሽ አሪፍ ነገር ላይ ያለ በጣሪ የተመሰገነ ይሁን። ዛሬ ደግሞ ራሴ ችዬ የመጣሁበት ነገር አለና ያው ባለፈው ብዙ ነገሮችን እናንቺ አውርተን ነበረ ሄደሽ ብጠይቅ እንደ ሀሳብ ምናምን ብዬሽም ነበረ። አብርሽን ግን ያ ነገር አሁን ላይ ሄደሽ የጠየቅሽም ነገር የለም እንደገና አንተን ያልሹ ነገር የለም እና ከዛ ከዚያ ነገራቶች አሁን ደግሞ አንቺ እንደቀል ብታዩም እኔ ነገሮችን ስነግርሽ አንቺ የሆነ አለ አይደለም ችላ ችላ ብታያቸውም ግን ነገሮች በጣም በጣም እየከረሩና እየተባባሱ እየመጡ እንዳሉ መናገር እፈልጋለሁ። ምክንያቱም እዛ ካየሁትም ነገር እንትን ከምለውም ነገር እኔ እናንተ አብራቸው አንድ ላይ እንድትሆኑ ነው እንጂ የምፈልገው እንድትለያዩ አልፈልግም። እኔ እዚህ መጥቼ ነገሮችንም ለአንቺ ምነግርሽ ደግሞ አንቺ ያው በቃ ከሱ ጋር ያለሽን ቀረቤታ ሞር ክሎዝ ትሆኛለሽ ብዬ ነው እንጂ አንቺ ደግሞ የባሰ በዛ ነገር ተናደሽ፣ ወይ በዛ ነገር ደግሞ እልህ ይዞሽ የሆነ ራቅ እንድትይ አይደለምና፣ አሁንም ቢሆን አብርሽ ጋር ደውለሽ ያለበትን ጤንነት መጠየቅም ሆነ ሄደሽም ሆነ ብቻ የሆነ ነገር መፍጠር እንደምትችይ ደግሞ አውቃለሁ። ገብቶሻል። ልጨቀጭቅሽ አይደለም የመጣሁት ዛሬ። ግን አሁንም ቢሆን እኔ ይህንን ነገር ከመጠየቅ ደግሞ ወደ ኋላ አልልም። ሁሌም ቢሆን አብራችሁ እንድትሆኑ እፈልጋለሁ። እሱንም እንደምጨቀጭቀው ሁሉ እሱንም መሄድ አለብን እንደምለው ሁሉ አንቺንም ይህን ነገር ልልሽ እፈልጋለሁና ይህን ነገር አሁንስ ሀሳብሽ ከምን ደረሰ የሚለውን ነገር ቼክ ለማድረግ ነው አንደኛ የመጣሁት። ሌላም ደግሞ ትልቅ ትልቅ የተባለ መልዕክት ይዤልሽ መጥቻለሁ። ማለት እኔ ማለት ምንም ከሀሳቤ ምንም የሚቀየርኩት ነገር አሁንም ሀሳቤ እንደ በፊት ምንም የተቀየረ ሀሳብ የለኝም፣ ግን ሄጄ እውነትም አዎ፣ አልጠየኩትም። በርግጥ ግን ደግሞ ያው ሀል አደለ እሱ ዳይሬክት እኔን እንደማይጠይቀኝ ሁሉ እኔም በጓደኞቹ በኩል ያለውን ነገር ለማወቅ እችላለሁኝ። አሁን ደህና ነው ተብያለሁ፣ የሄዱ ያዩት ሰዎች ስላሉ ማለት ነው። ያን ነገር ስላረጋገጥኩኝ ነው ዝም ያልኩትኝ። በቃ ማለት ምንም ዛሬ ላይ መጥፎ ነገር ወይም ደግሞ የሆነ ጥሩ ሁኔታ ላይ ባንሆንም ከዚህ በፊት ያሳለፍናቸው ጥሩ ነገሮች አሉ። ስለዚህ ያንን ነገር ማሰብ ምናምን በሚለው ሁሉም ነገር ሼክ ለማድረግ ሞክሬያለሁኝ እና ደና እንደሆነ ሰምቻለሁ። ከዛ ውጭ ደግሞ ማለት ምንድን ነው ጠንከር ያለ ጉዳይ ጠጠር ያለ ነገር ልጅ መጥቻለሁ ብለኸኛል። ምንድን ነው ያ ጉዳይ? በቃው ደስ ይለኛል። ያው ከዛ በፊት የተለያዩ ነገሮችን እኔና አንቺ ማውራት ስላለብንም ስለዛ ነገር ያንን ነገር ከመስጠት የምሆነ ያንን ነገር ከማውራት የምሆነ ከዛ በፊት እነዚህ እነዚህ ነገራቶች ማውራት ስላለብኝ ነው ቀድሜ ላውራሽ የፈለኩት። አሁንም ቢሆን እሱ አብርሽ ከዚህ ሀገር ሊወጣ እንደሆነ ምናልባት ሰምተሻል ብዬ አስባለሁ። ይህን ነገር ለአንቺ ባለቤቱ እስካልደወልሽ እስካልጠየቅሽ ድረስ ማንም ሊነግርሽ አይችልም እና መጀመሪያ ከሀገር ነው የሚያጡት ከዚህ ካለንበት። ከዛም በኋላ ደግሞ ወደ ውጭ ሀገር ሊሄድ እንደሆነ ሰምቻለሁ እና ያንን ነገር ደግሞ በደንብ እያቀናበሩ እና በደንብ ነገሮችን እንትን እያሉ ያሉት ደግሞ ሁለት ካጠገቡ ያሉ ጓደኞቹ ናቸው፣ እና እኔ እነሱን እንድትወቅሽ አደለም፣ የሆነ ነገር እንድታረጊ አደለም። ግን አንቺ በዚህ ሰዓት የሁሉም ነገር መብት አለሽ። ባለ ትዳር ነሽ። ሰማንያ አልቀደድሽም። ምን አላልሽም ገብቶሻል ስለዚህ አንቺ መክሰስ ካለብሽ በፊት እንኳን ምንድን ነበረ እኔ ማስበው አንቺ ምታስቢው አራስ ነሽ በዛ ላይ እርጉዝ ነበርሽ እርጉዝ እያለሽ ደግሞ ነገራቶችን እንደፈለግሽ ተንቀሳቅሰሽ ለምን እንትን ለማለት ምቹ ሁኔታ ውስጥ አልነበርሽም ገብቶሻል አሁን ደግሞ ቢያንስ ቤቢሾም በሰላም ተገላግለሻል ቤቢሾም እያደገ ነው አንቺ መንቀሳቀስ እየጀመርሽ ነው ምናምን ስለዚህ ስለዚህ ሁለቱ ካጠገቡ ያሉትንም ሰዎች ቢሆን ሌላም ሌላም በፈለግሽው አይነት ሁኔታ መክሰስም ትቻያለሽ፣ የንተፈለግሽ ማድረግ ትቻያለሽ እና ይህንን ነገር በዚህ አጋጣሚ የነገረሽ ሰው ወይ ደግሞ አንቺም ልብ የሆነችን ሊያልሽውም ነገር ከሆነ በዚህ አጋጣሚ ይህንንም ልነግርሽ እወዳለሁ። ገብቶሻል። መክሰስ መብት አለሽ። ፖሊስ መምጣት እንድከበለበት እኔ ይዤልሽ መጫለሁ። ችግር የለም ማለት ልክ ነህ። ግን እኔ እንደዛ ማድረጉን እኮ ፍላጎት ስለሌለኝ እንጂ እውነት ለመናገር እኔ በቀደም ብያለሁ፣ በጣም እስከ ጥግ ድረስ ሊሄድ ካልኩኝ ማለት ነው። እውነት ምንም ነገር ሊገደበኝ አይችልም ነበር። ያኔ እርጉዝም በሆንኩኝ ሰዓት ይህን ነገር የማድረግ ሙሉ አቅም ነበረኝ። የቱንም ያህል ቢደክመኝ የሆነ ሰው ከጎኔ እንዲሆን ማድረግና ጉዳይን እስከ መጨረሻው ማስቀጠል እንድችል አንድ ሰው እንዲረዳኝ መጠየቅ በቂ ነው ማለት፣ በሚሄድበት አካባቢ ብቻ አብሮኝ ከጎኔ እንዲሆን ብቻ፣ ከዛ ውጭ ያሉትን መንገዶች እኔ ራሴ ጨርሳቸዋለሁ ብዬ ማድረግ የምችልበትም በፊትም አቅም ነበረኝ፣ ግን ይህን ነገር ማድረግን ያልፈልግም። እውነት እኔ መፍቀድ አይደለም። ገብቶሻል እዚህ ጋር። አሁንም ቢሆን ከዚህ በፊትም ተናግሬሻለሁ፣ አሁንም እናገርሻለሁ። ክፍተት እየፈጠርሻለሽ። አሁንም ቢሆን አንቺ ነሽ ልንገርሽ። አይደለም አንቺ ራስሽን ማስከበር ማትች ከሆነ ባለቤትሽን ማስከበር ማትች ከሆነ በአንቺ በቁጥጥር ውስጥ እሱ ማስገባት ማትች ከሆነ በጣም ለአንቺም ከባድ ነው፣ ለእሱም ከባድ ነው። ብዙ ነገር ከባድ ነው። ከይቅርታ ጋር ማለት ነው። ይህንን ነገር እኮ ማድረግ ያለበት እሱ ነበር፣ እኔ አይደለሁም። እኔ እኮ ሴት ነኝ ማለት ሴት ልጅ በባሏ ትከበራለች እንጂ ሴት ልጅ እንዴት ነው እንደዚህ እንዳታረጉ ምናምን ብላ የእሱን እንትን ክብር ሁላ ልትልለት የምትችለው ሴት ሳትሆን ወንድ ነበር ማድረግ የነበረበት እሷን እንዳትናገሯት፣ እኔንም ቢሆን ከዚህ ልፍ ዝንፍ እንዳትሉ፣ ቤቴን እንዳትዘልፉ። ብቻ ከራሱ አልፎ ቤተሰቡንም ቤቱንም ዳሩን ማስከበር የሚችለው ወንዱ እንጂ ሴቷ አይደለችም። እኔ ሴቶኜ እንደ ወንድ የሱን ስራ መወጣት አለብኝ። እኔ እሱን ቦታ መተካት አለብኝ። ያንንም መጋፋት አልፈልግም። ምክንያቱም ቦታ አይደለም፣ ያ የእሱ ስራ ነው። በእሱ ስራ ገብቼ እኔ እንደዚህ እንደዚህ ያደርጉ ብዬ ማድረግ አልችልም። ምክንያቱም እንደ ሴት ወይም እንደ እንዴት ነው እንደ እንደ ሚስት ነው መሆን ያለብኝ እንጂ እንደ ወንዶኜ የቤቴን ክብር እንደዚህ አታድርጉ ምናምን ቤ ከነሱ ጋር መነታረቁ ለእኔ እንጭ ደስ አይለኝ። ብቻ ሲቀጥል እንዴት ነው አንተ ፈቃደኛ ሳትሆን ከራስ ህይወት ማራቅ የምትፈልገው ሰው እያለ ሌላ ሰው እንዲያርቅልን መጠበቅ ልክ አይደለም። በዙሪያው ያሉትን ሰዎች ራሱ ማራቅ ካልፈለገ እኔ እጅ ሂዱ፣ ራቁ፣ ውጡ፣ ግቡ ምናምን ብላቸው ምንም ትርጉም የለውም። ለእኔ ድካም ነው የሚሆነው ገባ ስለዚህ እኔ አሁን እኔ ራሴ ማድከም አልፈልግም። ሁሉም ነገር በቃ ግልጹ ልንገርሽ ግልጹ ምናገሽ ነገር ነው። አንቺ ሰለቸሽም አልሰለቸሽ፣ ምንም ይሁን አንቺ በዚህ ሰዓት እሱ እንደዚህ ሆኗል፣ ተሰርቶበታል፣ አደንዝዘውታል፣ ምን ብለውታል እየተባለ ባለበት ሰዓት ልጁ ደንዝዞም ይሁን አፍዝዘውትም ይሁን ምንም አድርገውት ይሁን አብርሽም አንቺ ደግሞ ይሄን ነገር እንደዚህ እየተባለ እንደገና ደግሞ አሰርተውበታል፣ እንደዚህ አድርገውበታል እየተባለም ይህንን ይህን ነገር እየሰማሽ በሰዓት በምን ይሉታል ይህ ሁሉ ነገር እየሰማሽ አንቺ ደግሞ በቃ አፍዝዘውትም አደንዝዘውትም ከሆነ ይሄ ልጅ አንቺ ያንን ሀላፍትና ውስጠች ነገሮችን ማስተካከል አለብሽ እንጂ ይሄ ከፈዘዘም የራሱ ጉዳይ ከደነዘዘም የራሱ ጉዳይ ልትያ አይገባም። ገብቶሻል። አንቺ ምንም የምታውቂው ነገር የለም እዚህ ጋር ልጁ ምን ሆኖ ይሁን ምን ሆኖ ይሁን ገብቶሻል። ቢያንስ ወራቶች አልፈዋል ብዙ ወራቶች ሆነዋል ከተራራቃችሁ ምናምን ገብቶሻል። ብዙ ነገር ሆኖ ሊሆን ይችላል። ይሄ ልጅ ገብተሻል። ይሄን ነገር ሳስ አገናዝበሽ አስበሽው ታቂያለሽ። እንደዚህ ሆኖ ሊሆን ይችላል ይሄ ልጅ እንደዚህ እየሆነ ያለው የሚለው ነገር እንጂ በጤናው ሰው መቶ የባለቤቱ ቤተሰቦች ቤት መቶ ልጅን ካላየው ካልወሰድኩኝ ብሎ የሚረብሽም እንትን የሚልም ሰው አይተሽ ታቂያለሽ። ይሄ እነዚህ እነዚህ ነገሮችን በደንብ ማሰብ ይኖርብሻል ብዬ አስባለሁ። እሺ፣ ይሄ ነገር እኮ ዛሬ አይደለም መፈጠር የጀመረው። እኔ እንጃ እራሴ እራሴ እንዴት ነው የሆነ ጥያቄ ጠይቃለ አይደል? ራስህ በራስህ መመለስ ማትችለው ጥያቄ ማለት እንዴት ልፈልግ የመሰለክ ይሄ ነገር እናዚህ ሰዎች በዙሪያው ሳይኖሩ እሷም ሳትኖር፣ እንዲሁም ደግሞ ከብሩክ ማጠገቡ ሳይኖር ብቻ ብዙ ብዙ ነገር ሳይኖር ከዛ በፊት የነበሩት ነገሮች ምንድን ነበር? ከሰዓቱ በፊት ስ ነበር? አሁን ሰዓት ብለ ስላነሳህልኝ ነው። እና ከዛስ በፊት የነበሩት ታይሞች ያንስ ለምንድን ነበር እንደዛ ሲሆን የነበረው ከዚህ ጥያቄ መልስ ለራሴም ጥያቄ ነው ከዛ ደግሞ መልስም እፈልጋለሁ ምንድነው ምናምን እንዴት ይህ ነገር ራሱ ሊመልስ ይችላል ገብቶሻል የዚህ ነገር መልስ ያለው እኔ ጋር ሳይሆን ራሱ አብርሃም ጋር ነው ያለው ምናልባት አሁንም ቢሆን አፉንና እግሩን አስረውት ያሉት ጓደኞች መሆኑ ምንም ብታያቸው ነገራቶችን ባልታየ ባላየበት ወይ ባላሰበበት መንገድ ግጥምጥሞሽ እየሆነ እዚህ ዓለም ላይ ደግሞ ግጥምጥሞሽ ሰውና ሰውን ያጣላል፣ ሰውና ሰውን ብዙ ነገር ያዳርሳል። እና ብዙ ገጠም ጥፎሽ እየተፈጠሩ አንቺ ደግሞ እነዚያን እየተመለከትሽ በጣም የምትበሳጭበትም ነገር ሊኖር አይገባም። ከብቶሻል አይደለ? አንቺ ደግሞ በግጥም በጣም ከምድሮም ጀምሮ ብዙ ነገሮች እየተገጣጠመ እየተገጣጠመ እየተደራረበብሽ መጥቶ አሁን ላይ አንቺ እኮ ነው የበቃ ነው ይሁነ እንዳል እንዳልቀርበው ወይም ደግሞ እንድሰለች ምናምን። እና ሩታ በቃ አሁን ምንም ልልሽ አልችልም፣ ግን ብዙ ነገሮች እንድታስብ ይፈልጋለሁ። አብሮሽንም የሰጠኝን ነገር ከብዙ ነገር ፕሮጀክት አድርገ እንድሰጣት ብሎኝ ነው ይዤ የመጣሁት ተመልካችሁና የሚሆን ጥሩ በደንብ እንትን እንዳላየሁትም ላይሆን አልችልም። ምክንያቱም ለአንቺ የተላከ መልዕክት እስከሆነ እኔ እንዳላይ ከፈለግሽ ማለት ምንድን ነው ያለኝ፣ አለሁ ያለ ለነበብኩት በምን አውቀዋለሁት ማንበብ ይቻላል። በጣም ደስ የሚል ነገር ነው። ደስ የሚል ነገር ነው። ኮይን ነበር እኮ መጀመሪያም እያልኩሽ የነበረው ነገሮች እንችላለን ተብዬ ምናምን ስልሽ ነበር እኮ። ለዚህ ነው ኖርማል ነው ማለት ችግር የለውም። እዚህ ነበር እንዴ? እንደዛ ሲሆን የነበረው ልጄን ካልሰጠሽ ልጅን ካልወሰድኩ ምናምን ሲል የነበረው ለዚህ ነው። አትሊስት ልጄን እንኳን እንዳይ ትፍቀድልኝ ብሎ ትላንትና ምናምን ላካችሁ አደለ? አንተንም ሊኒንም ግን፣ እሺ ብዬ ስፈቅድ ደግሞ ጭራሽ ልጁንም ሳይ ወደ ሌላ ሀገር ልሂድ ነው። ችግር የለውም። ይህ እኮ የቆየ ውሳኔ ነው። ታዲያ ለምንድን ነው አሁን ላይ እንደዚህ የሚያስመስለው? ሁሉንም ነገር እንደጨረሰ ከዚህ ማገል ሊወጣ እንደሆነ ነው የሚናገረው፣ እና ድጋሚም እንደማይመለስ ነው የሚናገረው። የኔ እና እሱ ነገር ሳያበቃ ነው እንደሚሄደው። እኔስ እኔ እዚህ ታስሬ መቀመጥ አለብኝ? እሱ ወጥቶ እንደፈለገ መሆን ይችላል? የኔ ሕይወት መመሰቃቀል አለበት? ይሄ ነገር እኮ መጀመሪያም ነግሬሻለሁ፣ እኮ ብዙ ነገሮችን እኮ ነግሬሻለሁ። መሄዱን ሊሄድ ይችላል፣ ግን ደግሞ የኔ እና የሱ ነገር እኮ አላበቃም። እኔ ጊዜ ነው እየጠብኩኝ ያለሁት ብዬ ነግረዋለሁ። ሁሉም ነገር ለመቋጫት፣ ከዛ ድጋሚ እንኳን ላንገናኝ እንለያያለን፣ ችግር የለውም እንደዚህ ነው። ብያንችንም ሎቅስ አልፈልግም። መጀመሪያ ባለፈው መጥቼ ስናገርሽ ብዙ ነገር ይሄን አስቤ ነው። አንድ ነገር ልንጋር በአንድ ጊዜ ይሄ ፕሮሰስ አልቆለት አይደለም የሚሄደው ነው። አይደለም አልጋ በአልጋ የሆነ ባንዴ በመጀመሪያ ከዚህ ሀገር አይደለ ገና ወደ ውጭ እኮ አልወጣም። አብራህ ኦልሬዲ ፕሮሰሱን እንደጨረሰ ነው የሚናገረው። ፕሮሰሱን ከጨረሰ ሂደቱ ላይ ማስመሰሉ ለምን አስፈለገ? ማለት ፕሮሰሱን ጀምሮት ነው እኔ ጋር እየመጣ ሉጣ ልረድ ምናምን ምናምን የሚል የነበረው የውሸት ለምን ለምን ማስመሰሉ አስፈለገ በዚህ ልክ ምንም እንዲልሽ አልችልም መጀመሪያ ሁሉም ነገር ባልነግርሽና ባልናገርሽ ይከፋይ ነበረ አሁን ግን ሁሉም ነገር ተራግሪሽ ስለነበረ ነው አይደለም ቆይሽ ምንም ነገር እኮ ለማድረግ መጀመሪያ ውጤቱን ማየት ይጠበቅብሃል አይደል እኔ እሺ ልበለውም እምቢ ልበለውም ይህን ነገር ገና ሳይሰማው ነው ፕሮሰሱን የጀመረው እኮ አይደል ስለዚህ ለምንድን ነው የሚያስፈልገው? አሁንስ ማስመሰል ችግር የለውም። ይሄድ ግን ችግር የለውም። የትም ይሄድ ይዝማና የፈለገበት ወጥቶ የፈለገበት እንደፈለገ የሆነ፣ አሁን አይደለም ይሄን መናገር የጀመርኩት በፊትም ነው። ግን ደግሞ ማለት ነው ልጁን አይፈልገውም። ይፈልገዋል አይደል? ልጁ አይፈልገውም። ለልጁ አባት ለመሆን ይሞክር። አትሊስት በትንሹም ቢሆን አርአያ ለመሆን ይሞክር። እንዴት ነው ግን አርአያ መሆን የሚቻለው እንደዚህ እየተሆነ አላውቅም። እሱን ግን ደግሞ ራሱን ቆመ ብሎ ለማየት ይሞክር። ነገ እኮ ይሄን ልጅ ያየዋል። ምን አይነት ምን አይነት ነገር ነበር እያሳለፈ የነበረው። በጣም የሚያፍርበትን ነገር ባይሰራ ጥሩ ነው ለራሱ ለልጁ እንደፈለገ ግን መሆን ይችላል። ጥሩ ነው። መልካም ነገር ነበር የጠበኩት። እንደዚህ ብዙ ነገር አልጠበኩትም። ከዚህ በላይ ግን መጎዳት የለብኝም። መልሰክ ስጠው ለራሱ አመሰግናለሁ ብለሃለች።